ተመልካቾቻችን አብራችሁን ስላላችሁ እጅ ጋር ገና እናመሰግናለን። አሁን ደግሞ የስቱዲዮ እንግዳ የምንጋብዝበት ሰዓት ላይ ነው፣ የተገናኘ ነው ወደ ቤተሰቦቻችን። ታዲያ በዚህ በስቱዲዮ እንግዳችን በኪነ ጥበቡም እንዲሁም ደግሞ ከኪነ ጥበቡም ወጣ ብለን ደግሞ የተለያዩ አዳዲስ ነገሮችን የሰሩ ሰዎችን እዚህ ጋብዘን ከነሱ ጋር ምን አዲስ ነገር ይዛችሁ መጥታችኋል ብለን ቆይታ የምናደርግበት ነው። ታዲያ በዛሬው የስቱዲዮ እንግዳችን ደግሞ አንድ እንግዳችን ኢትዮጵያውያን በጋራ የሚጽፉበት ፕላትፎርም አዘጋጅቷል። ስለዚህ ምንድን ነው ያ ፕላትፎርም ምንድንስ ይጽፋሉ የሚለውን ነገር እንግዲህ ከእሱ ጋር ቆይታ እናደርጋለን። ስለዚህ ወደ እንግዳችን እንለፍ። እንግዳችን አዲስ አበባየው እንኳን ደና መጣ ማለት እንፈልጋለንእንኳን ደና ቆያችሁ። አመሰግናለሁ። ከመግባታችን በፊት ና ቤቲ፣ ስም ትንሽ ለየት ይላል እና አዲስ አበባየው እና ልጅ ስትወልድ እንዲሁም በርናባስ እንደዚህ መግጠም አለበት እያለች ነበርና አዲስ አበባየሁ፣ ከሱ እንዴት ነው እንደወጣ እስቲ ትንሽን አጫና ወደ ዋና ሀሳባችን እኔ ገምቻለ። እስኪ በጣም የሚገርም ጥያቄ ነው ያነሳችሁልኝ። አዲስ አበባየሁ የእኔ ስም አዲስ ነው፣ የወላጅ አባት የስም አበባየሁ ነው። እና እንዳልከው ያው ትንሽ ለየት ይላል። አዲስ አበባየሁ ልክ ከተማ ከተማችን ስም ጋር ምናልባት ከአዲስ አበባ ከተማ ጋር እኛም ገምተን ሊቀራረብ ይችላል። እና ብዙ ጊዜ እኔ ያው አዲስ አበባ የሁሲል በከተማ ስምን የምጠራው ና ይህ ከተማ ይኔ ነው ብያልኩኝ የሚያስበው ልክ እንደ ጆርጅ ዋሽንግተን ፕሬዚደንት እንደነበረ ከተማውም እንደዛ እንደሚጠራ እንደዚህ አይነት ሀሳብ ነው ያለው። ጥሩ አመሰግናለሁ። አዎ ብዙ ጊዜ ወላጆች ከትርጉም ያለው ነገር ነው የሚያነሱት እና ስለመጣህ እናመሰግናለን። ከልብ አመሰግናለሁ። በጣም ጥሩ። ዛሬ እንግዲህ ቀደም ስል መግቢያ ለም እየተናገርኩት ነበር ነበርና ኢትዮጵያውያን በጋራ የሚጽፉበት ነው ምንድን ነው ሀሳቡ ትንሽ እሱ ላይ ቢያወራን ደስ ይለኛል እና በጋራ ምንድን ነው የሚጽፉት ጽሁፍ ነው የሚጽፉት ግጥም ግጥም የሚጽፉት ወይስ ምንድን ነው በየት በኩል ነው የሚጽፉት የሚለውን ነገር እንደመነሻ እናድርገው ለተመልካቾቻችን ምናልባት ግልጽ ለማድረግ ያክል ሀሳቡን እስቲ ከዛ በኋላ ሌሎቹ ጥያቄዎች ደግሞ እንጠይቃለን። መልካም መጽሐፈ ኢትዮጵያ ወይም የእኛ መጽሐፍ በርካታ ኢትዮጵያኖች የሚጽፉበት መጽሐፍ ነው እንደምታቆትእንደምታውቁት ከዚህ ቀደም ወይም በብዛት ያለው አንድ ሰው አንድ መጽሐፍ ይጽፋል፣ የግል መጽሐፉን ያሰፍራል። ይሄኛው መጽሐፍ ግን ትንሽ ወጣ ያለ ምንድነው፣ በቡድን እንድንጽፍ ነው ይህንን ፕላትፎርም ያዘጋጀውት። በቡድን ስንጽፍ ደግሞ በከንቱ በሆኑ ሀሳቦች ላይ ወይም በማይጠቅሙ ሀሳቦች ላይ ሳይሆን ትልልቅ በሆኑ ሀገርን ሊገነቡ ትውልድን ሊቀርጹ በሚችሉ ትልልቅ ሀሳቦች ላይ ኢትዮጵያውያን የራሳቸውን ሀሳብ እንዲያሰፍሩና እንደ ሕዝብ አንድ መጽሐፍ እንዲኖረን ይህን ሀሳብ ይዤ ነው የተነሳሁት፣ ማለት ነው። በጣም ትልቅ አላማ ነው ይዘው የተነሳው። እና ምን ላይ ደረሰልህ? ምን አይነት ሂደት ላይ ነው አሁን ያለው? መልካም። ዌብሳይት አለኝ። ከዚህ ቀደም ሳጽፍ የነበረው በወረቀት ነው። ወረቀት ላይ ኖርማሊ፣ እንደ ሀርድ ኮፒ ነበር ስሰራ የነበረው። በጣም ላመሰግን የምፈልገው ያው መጀመሪያ ላይ ይህንን ስራ የጀመርኩትኝ ወመዘክር ነው፣ ብሔራዊ ቤተ መጻሕፍት ማለት ነው። እዛ ያሉ ለንባብ የሚመጡ ኢትዮጵያውያኖች አንባቢያኖች ነበሩ ሲሳተፉ የነበሩት። አሁን ላይ በርካታ ኢትዮጵያውያኖች በቁጥር ልገልጸው የማልችል ግን ከአምስት መቶ በላይ ሊሆን የሚችሉ ሰዎች አስፍረውልኛል እዛ መጽሐፍ ላይ። የሚጻፍበትም ምንድነው የሚለውን ልናይ እንችላለን ወደ ቀጥሎ ስለዚህ በእድገት ላይ ነው ያለው መጽሐፉ፣ ከእለት እለት እድገት ላይ ነው ያለው። በርግጥ ብዙ ዋጋ ብከፍልም፣ በራሴ በጀት፣ ሌሎች ድርጅቶች ወይም መንግስት እያገዘኝ ሳይሆን በራሴ እየሰራው ስለሆነ ብዙ ዋጋ ብከፍልም፣ ነገር ግን ስራው ከእለት እለት እድገት እያሳየኝ ስለሄደ በስራዬ በጣም ደስተኛ ነው። አዎ፣ በነገራችን ላይ ቤቲ ቴክኖሎጂ አንዱ ይዞልኝ የሚመጣ ነገር እንደ አድቫንቴጅ የሚወሰደው ነገር ይሄ ነው ብዬ አስባለሁ። ያም ደግሞ ምሳሌው እንግዲህ አዲስ ነው፣ ምክንያቱም ለበጎ መንገድ መጠቀም ነው። እንግዲህ በተረዳሁት መጠን የተለያዩ ሀሳቦችን በተዘጋጀው ፕላትፎርም ወይም ደግሞ በተዘጋጀው ዌብሳይት ላይ ይጻፋሉ፣ እነዛ መጽሐፎች ሆነው ይወጣሉ ነው እንደዛ ነው በተወሰነ መልክ በመረዳት። ስለዚህ እንዴት ነው ሀሳቡ እንዴት መጣለ? ያንን ነገር ለማሰብ ማለት አለ እንደተለመደው ቀደም ሲል ተናግራል። ሁሉም ደራሲያኖች ድርሰታቸውን በግል ይጽፋሉ፣ ግን በጋራ በአንድ ሀሳብ በአንድ ሀሳብ ታትሞ ያውም ደግሞ በኦንላይን ፕላትፎርም ሀሳቡ የመጣልኝ ለሀገር አንድ ትልቅ ነገር ማበርከት እፈልጋለሁ፣ ከልጅነት ጀምሮ። ያው ተራ ሰው ነኝ፣ ግን ለሀገሬ አንድ ትልቅ ነገርን ማበርከት ትልቅ ጉጉት አለኝ ከውስጤ ማለት ነው። እና ብዙ ጊዜ በኢትዮጵያዊነት በጣም እቆጫለሁ። ማለት የምቆጫው ምንድ ነው፣ በአጣናቸው ነገሮች እቆጫለሁ። ማግኘት ያለብንን ነገር ልናገኝ ትልቅ ህዝቦች ሆነን ብዙ የምቆጭበት ነገር አለ እና እኔም ለሀገሬ አንድ ትልቅ ነገር መስራት አለብኝ ከሚለው አንጻር፣ በእርግጥ ይሄ እንግዲህ ተመልካች ነው የሚፈርደው ትልቅ ነው ትልቅ አይደለም የሚለውን። እንደኔ ግን ትልቅ ሀሳብ ይዤ ተነስቻለሁ ነው ያልኩ ብዬን የማምነው። ከዚህ አንጻር ልብወለድ ላይ ሳይሆን ሲሪየስ የሆኑ ኢሹዎች ላይ የማጽፈው ባይዘወይ ስለ ሰላም፣ ስለ አንድነት፣ ስለ አብሮነት ስለ ኢትዮጵያዊነት እንዲሁም ስለ ስነ ምግባር ነው። ኢትዮጵያውያኖች እነዚህን ርዕሶች መርጠው ነው የሚጽፉት እንጂ ማንም ሰው እንደወደደ የፈለገውን ሀሳብ የሚያሰፍርበት ፕላትፎርም አደለም። ለዛም ነው ስለ ኢትዮጵያ ናቸው የሚጽፉት የሚለው ና ይህንን ካነሳን ዘንድ እንግዲህ በመላው ኢትዮጵያ በርካታ ቋንቋዎች አሉን። ስለዚህ ሁሉም ሰው በራሱ ቋንቋ መጽሐፍ ሊፈልግ ይችላል ና በዚህ ፕላትፎርም ላይ ምን ምን ቋንቋዎች ተካተዋል የሚለውን እስኪ ተመልካቾቹ እያዩ ሀሳባቸውን ማስፈር ይፈልጋሉ። በእርግጠኝነት መልካም። ምንድነው ኢትዮጵያ ስንል ያው ሁሉም ቋንቋ አንድ ላይ የምንጠቅሰው ነው። ብዙ ቋንቋ አለ። አሁን ላይ ራሱ ለመጥቀስ በጣም ሰዓት ሁሉ ላይ በቃ ይችላል። በርካታ ቋንቋዎች አሉ። ኦፊሻል የሆኑ ደግሞ ወደ ባልሳሳት ሰባት ቋንቋዎች አሉ። በዚህ ፕላትፎርም ላይ ማንኛውም ኢትዮጵያዊ በወደደው ቋንቋ ማስፈር ይችላል። የራሱን ሀሳብ በራሱ ቋንቋ ና እስካሁንም በአማርኛ፣ ኦሮምኛ፣ ትግርኛ፣ ሲዳምኛ አንዳንድም ባስኬቶኛ ለምሳሌ ያልተለመዱ ቋንቋዎች አለ ወይ ብለን የማናቃቸው ቋንቋዎች ራሱ አሉ ና በእነዚህ ቋንቋዎች የተከበረው ኢትዮጵያ ሕዝብ በዚህ ላይ እንዲያሰፍር ነው ሀሳብ ያለኝ። ምንድ ነው ወደፊት ስራው ሲያድግ ደግሞ መስማት ይሳናቸው ሰዎች በሳይን ላንጉጅ እንዲያቀርቡም እንደዚህ አይነት ፕላትፎርሙን አብዴት ለማድረግ አስቤያለሁም። እስካሁን ያው ሁሉንም ቋንቋ አክሰብት ያደርጋል ፕላትፎርሙ ሁሉንም ቋንቋ ይቀበላል ማለት ነው። እንዴት ነው ገብቶ ሊጽፉ የሚችሉት? ዌብሳይት አለው። ከዛስ በኋላ የሚመርጡት ርዕሰ ጉዳይስ ምንድን ነው የሚለውን ነገር አንሳስ ተይ። መልካም ማንኛውም ሰው በዚህ መጽሐፍ ላይ ለመሳተፍ ያው ዌብሳይት አለ። ዌብሳይቱ ክብረ ኢትዮጵያ ብለው ጎግል ቢያደርጉት ኬአይቢአር ኢትዮጵያ፣ ኬአይቢአር ኢትዮጵያ ጎግል ቢያደርጉት ዌብሳይቱን ያገኙታል። በዛ ዌብሳይት ላይ በነጻ ሰዎች የራሳቸውን ሀሳብ ማስፈር ይችላሉ፣ ማለት ነው። እንደው ይሄኛው እንግዲህ ሰፋ ያለ ሀሳብ ነው ለና በናማስም ለመጽሐፍ እያሰብ ይመስለኛል። በውስጡ ምን ለመጽሐፍ እንዳሰብ ካለቻል የተለያዩ እንደዚህ አንዳንዴ መጽሐፍ ፈልገው በተለይ ደግሞ እንደዚህ እድሉን አጡ ወይም ደግሞ ብዙ የሚያስቀራቸው ነገር አለ፣ ኢኮኖሚ ነገር አለ። ስለዚህ የመጽሐፍ ፍላጎት ላላቸው በተለይ በቀላሉ ወብሴት ላይ ኢንተርኔት ባለበት አክሰስ ማድረግ ይችላሉ፣ መጽሐፍ ይችላሉ። እና ለእነሱም ጥቅም አለው። ስለዚህ መጻፊያ ይቀርም ነው እስቲ ወልማ አዎ፣ እንደውም እያሰብኩኝ ነበረ። ግን ሁሉም ከመላው ኢትዮጵያ ያሉ ኢትዮጵያውያን ናቸው። ሀሳባቸውንም የሚያሰፍሩት ውስን ይሆን እንጂ ሀሳቡ ስለ ሰላም፣ ስለ ፍቅር፣ ስለ አንድነት ቢሆንም ሁሉም የራሱን ነገር ይጽፋልና አንተ ብቻህን ይሄንን ጠቅለል አድርጎ መያዝ ትንሽ ከባድ ይመስለኛልና እንደው አብረውክ ነማን አሉ ሚለውን ብናነሳ መልካም። አብረውኝ በበጎ ፈቃደኝነት እኔም በማማከር ወዴት መሄድ አለበት የሚለውን ነገር ለማሳየት በርካታ ሰዎች በዙሪያ ያሉ እነዚህም በብዛት በኪነ ጥበብ ላይ ያሉ በእርግጥ ስማቸውን ሳላስፈቅድ ከሌ ከሌ ልል አልችልም እንጂ በትክክል አገር ላይ ትልልቅ ስራ እየሰሩ ያሉ ታዋቂ የሆኑ ሰዎች በዚህ ዙሪያ ላይ እኔ አድቫይስ ያደርጉኛል። ፕላስም ደግሞ ወደፊት በአርትኦት ስራው ላይ ወደ ህትመቱ ላይ እኔን ለማገዝ ቃል የተገባልኝ ብዙ ጉዳዮች አሉና እንዳልሹ ነው ብቻዬን ይህንን ስራ መሸከም አልችልም። እኔ ሀሳቡን አፍላቂ ነኝ፣ ሀሳብ አመንጪ ነኝ። ይህንን ሀሳብ ይዤ የመጣሁት ለህዝብና ለመንግስት ነው እና ይህንን ጫና እኔ ብቻዬን እስከ መጨረሻው ይዤ መሄድ አልችልም። ፕላስ ደግሞ ይህ መጽሐፍ የኔ አይደለም፣ እኔ አዘጋጅ ነኝ። እኔ ነገሮችን ለማሳየት ነው ወደ ህዝብ የወጣውትኝ ስለዚህ፣ በዋነኝነት ይህንን ሀሳብ ህዝብ እንዲረከበኝ፣ መንግስት እንዲረከበኝ ከጎኔ ብዙ ኢትዮጵያውያኖች አሳድገ ነው የህዝብ እንዲሆን የሀገር እንዲሆን ነው ትልቅ ጥሬም በዚህ መልኩ በዚህ አጋጣሚ መግለጽ የምፈልገው ምክንያቱም ቅድም እንዳልኩ ለሀገር ትልቅ ሚና ለመጫወት ትልቅ ድርሻ ለማበርከት ነው እንጂ ታዋቂ ዝነኛ ለመሆን ወይም ደግሞ በዚህ መጽሐፍ ለመነገድም ፍላጎት የለኝም። ለዛም ነው ነጻ ነው፣ ማንም ኢትዮጵያዊ ሲጽፍ በነፃ ነው፣ ታትሞም ሲወጣ በነጻ ሊሰራጭ እንዲችል ነው እስካሁን ድረስ ማሳቤ ያለው። ሂደቱ ግን ምን ይመስላል ነው? ምናልባት በእርግጠኝነት ይህንን ጥያቄ ተመልካቾቻችንም ያነሱታል ብዬ አስባለሁ፣ እየተከታተሉ የሚገኙ። ሂደቱ ማለት ቤቴሌሄም በሰላም ጉዳይ ገብታ በፕላትፎርሙ ወይም ደግሞ በዌብሳይቱ ሰላም በሚለው ርዕሰ ጉዳይ ትጽፋለች። እዛ በማስቀጠል እኔም ደግሞ ጽፋለሁ አይደለ ሶ የሁላችን ሀሳብ ተጨምቆ ነው እንደ መጽሐፍ ሊሆን የሚችለው ወይስ ምን ይመስላል ሂደቱ? ያው ትንሽ ጥበብም ይፈልጋል አይደለ፣ እንደ ወረዱ ላይ ይጻፉ ይችላል ነ ጥበባዊ ሂደት ይሆ ሂደቱ ይመስላል ሀሳቡ በጣም ትልቅ ነው። ብዙ ጊዜ አዲስ ሀሳብ አዲስ አካሄድ አዲስ አሰራር ስላለው እንግዳ ነው። ለሰዎች እንዴት ሊሆን ይችላል ይሄ ግራ ሀሳብ ነው ሊል ይችላል እና ይህንን ነገር መረዳት የሚችል እንግዲህ ምንድነው ብዙ ጊዜ አዳዲስ ነገርን የሚፈጥሩ ሰዎች፣ ስነ ጽሁፍ አካባቢ ያሉ ሰዎች እንደናንተ በስነ ጽሁፍና በሚዲያ ላይ ያሉ ሰዎች ነገሩን በቀላሉ ለመረዳት አያዳግትም። ነገር ግን ይህ መጽሐፍ እንደውም ወደ ጥልቅ ንግባ ከተባለ ምዕራፍ ቤቲ ስትጽፍ የቤተሰ ምዕራፍ ከፋች ነች። ከቤቲ ቀጥሎ የቤቲ ልጅ፣ የቤቲ ፋሚሊዎች ያነቡታል። ከሊያሉት ማንበብ ብቻ ሳይሆን ይጽፋሉ እና የቤቲ ፋሚሊ የቤቲ ልጅ የዛሬ 10 ዓመት የዛሬ 20 ዓመት ኔትወርክ ነው እየሰሩ ያለሁትኝ በመቀባበል የሚጻፍ ነው። እና የፈለኩት ምንድን ነው ቤቲ በዚህ መጽሐፍ ላይ ስትጽፍ የጻፈችው ሀሳብ ለሀገር የሚገነባ ሀገርን የሚጠቅም ነው። ስለዚህ ሀገር ላይ ፍቅር እንድትዘራ ሰላም እንድትዘራ አንድነትን አብሮነትን እንድትዘራ ነው እያረኩ ያለሁትኝ። ምክንያቱም እነ እከሌ ደግሞ ሌሎች ሰዎች ሀገር ላይ የዘሩት ነገር ለሀገር መጥፎ ሆኖ እሾክ ሆኖ እንደ እንክርዳድ ሆኖ በቅሎ ሀገርን ብዙ ዋጋ መከራ እንድንቀበል አድርጎናል። ስለዚህ አሁን ቤቲ በኢትዮጵያ ላይ ምን ምን አደረገች በዘመኗ ምን ምን አደረገች የሚለውን ነገር እዛ ላይ ዶክመንት ሆኖ ተጽፎ ይቀመጣል። ስለዚህ በምዕራፍም የግለሰቦች በራስ በራሳቸው ምዕራፍ ይኖራቸዋል። ሌላ ሁሉም ኢትዮጵያ ይጽፈው የተወሰነ ኢትዮጵያዊ ናቸው ሊጽፉ የሚችሉት የተወሰነ ሰው ነው የሚጽፈው። ስለዚህ ታትሞ ሲወጣ ቨርዥን ይኖሯል። ቅጽ አንድ፣ ቅጽ ሁለት፣ ቅጽ ሶስት፣ ብሎ በቋንቋም ሊሆን ይችላል። የአማርኛ ቨርዥን፣ የኦሮምኛ ቨርዥን፣ እንደዚህ ያለን ልንከፋፍለው እንችላለን። የሆነ አርት ጨምረንበት እኔ ዲቴል ሁሉ ነገር መናገር የማልፈልጋቸዋሉ፣ የበለጠ አርት ጨምረንበት፣ የበለጠ ጥበብን ጨምረንበት አንድ ሀሳብ የሚጣመር የተጋመደ የተሰባጠረ ብዙ ኢትዮጵያኖች የጻፉትን አንድ መጽሐፍ እናዘጋጃለን ማለት ነው። አሁን ነገርየው ዝርክርክ እንዳይል ርዕስ አለው። ስለ ሰላም የሚጽፍ ሰው ስለ ሰላም ነው፣ ስለ ሰላም በሚለው አምድ ስር ነው የሚቀመጠው። ስለዚህ ስራው ሰፊ ነው እንጂ ዝብርቅርቅ ያለ አይደለም። የሁሉም ሰው ላይታተም ይችላል። አርካይቭ ሆኖ እንደ አርካይቭ ዌብሳይት ሆኖ ይቀመጣል። ነገር ግን በመቀባበል የሚጻፍ ነው ማለት ነው። ሌላ የመጻፉ ትልቅ ጥቅም ምንድን ነው? ጥናት የሚያደርጉ ሰላም ላይ ጥናት የሚያደርጉ የሀገር መግባባት ላይ ጥናት የሚያደርጉ ለብሔራዊ እርቅ ጥናት የሚያደርጉ ሰዎች የእነዚህን የኢትዮጵያውያኖችን ድምጽ ከዛ ላይ ኮት ማድረግ ይችላሉ። እና አሁን ላይ እኔ ለምሳሌ እሳጽፍ የነበረው ለውጡ ሊመጣ አካባቢ ካለ ጀምሮ እስካሁን ቤቴ እነዚህ ሁሉ ሰዎች ዶክመንት አለኝ። ይህ ማለት ምንድን ነው? ለውጡ ሊመጣ ሲል አካባቢ ቆይቷል። ወደ ኋላ ካልኩሌት ብናደርግ የሆነ አመት እድሜ ያለው ዶክመንት በእጄ ላይ ያለ ማለት ነው። ስለዚህ ማህበረሰብ ላይ ጥናት ለማድረግ፣ ቋንቋ ላይ ጥናት ለማድረግ፣ ሰላም ላይ ሰላምን ለመገንባት፣ ሀገርን ለመገንባት ትልቅ አስተዋጽኦ ይኖረዋል ከመጽሐፍነት ባለፈ ብዬ ነው የማምነው። መልካም ገልጽያነ ልሽ ነገር ካለንደምን እያሰብኩኝ ነበረ። አዲስ አንተ በኪነ ጥበብ ሙያ ውስጥ ነክ ወይስ የራስህ ሙያ አለ? ይህ እንደዚህ አይነት ረቂቅ ሀሳቦችን ለማምጣት ቅርብ መሆን ያስፈልጋሉ። እኔ በአብዛኛውን ነገር ራሴን ያስተማርኩትኝ ቴክኖሎጂ ላይ፣ ዌብሳይት ዲቨሎፕ አደርጋለሁ። ይህንን ራሴን ያስተማርኩትኝ እንጂ ዌብሳይት ኮሌጅ ወይም ዩኒቨርሲቲ ላይ አይደለሁኝም። የተማርኩትን የስነ መለኮት ትምህርት ተምሬ ያለሁኝ ሌላ የእደ ጥበብ ላይፌን እንትን የማደርገው ለኑሮ ገንዘብ የምፈጥረው የእደ ጥበብ ስራ ላይ ነው ያለሁትኝ። የተለያዩ የእደ ጥበብ ስራዎችን አመርታለሁ፣ እነዛን በመሸጥ ነው የምተዳደረው። በዋነኝነት ግን እዚኛው ስራ ላይ ነው ብዙ ነገር ኢንቨስት የማደርገው። ራሴ ላይ ሳይሆን አሁን በእጄ ላይ ያለውን የዚህን የመጽሐፍ ስራ ከግብ ለማድረስ ብዙ ዋጋ ያከፍላለሁ። ያለኝን የማገኘውን ነገርም እዚህ ላይ ነው ኢንቨስት የማደርገው። ስለዚህ ቴክኖሎጂ ስለሚያግዘኝ የዌብሳይት ዲቨሎፕ ማድረግ እንዲ እንዲ ኤአይ እነዚህን ቴክኖሎጂዎች ራሴን አስተምራለው ወደፊትም እዚህ ፕላትፎርም ላይ እነዚህ ቴክኖሎጂዎችን ጨምራለሁ ብዬ አስባለሁ። ከእግዚአብሔር ጋር በጣም ሰዓት እንትን ለማለት ያክል በመጨረሻ ምንድን ያሰብከው ነገር ከዚህ በኋላ ምን አስበሃል? እንግዲህ ቀደም ሲልም ስታወራ ነበረ፣ እንዋ አብረን እንጻፍ የሚል ሀሳብ እንዳለ ካቃለው እና ከዛ ጋር አያይዘው ወደፊት እንዲ መስራት የምትፈልገው ነገር በዚህ በሰፊው ሰራለሁ ለምታስበው ነገር ካለ እሱን ማንሳት ትችላለህ። ከእኛም የቀረብ ነገር ካለ ያለ ነው ጉዳይም ካለ ማንሳት ትችላለህ። ወደፊት አሁን ይህንን ስራይን ማገባደድ ፈልጋለሁ። ሌላ ፕሮጀክት ከማንሳት በፊት ይህንን ስራ ማጠናቀቅ ፈልጋለሁ። ቅጽ አንድን ለህትመት ማውጣት ፈልጋለሁ። ከዛ በኋላ ስራው ሰፊ ስለሆነ ምናልባት ቅጽ አንድን ካወጣው በኋላ ለባህልና ቱሪዝም ወይም ተቋም መስጠት እፈልጋለሁ። ምናልባት ስለ አዲስ አበባ ዩኒቨርስቲ ሊሆን ይችላል። ብቻ ይሄ ነገር ይመለከተኛል፣ ሀገር ለሀገር ይጠቅማል ተብሎ ከታመነበት ለዛ መስጠት ፈልጋለሁ። ሌላው ምንድ ነው፣ እባካችሁ አግዙኝ የሚል ነገር ነው መናገር የምፈልገው። አግዙኝ ማለት ፋይናንሻል አይደለም ብዙ ጊዜ ያው በዚህ መገለጥ አልፈልግም። በኔትወርክ በመፍጠር ዌብሳይት ላይ ገብቶ በመጻፍ ቅድም እንደጠቀስኩትኝ ዌብሳይታችን ኬአይቢአር ኢትዮጵያ በማለት በእንግሊዘኛ ክብረ ኢትዮጵያ እንደማለት ነው። ኬአይቢአር ኢትዮጵያ በማለት ዌብሳይቱን ማግኘት ይችላሉ። ብዙ ሰዎች በዚህ መጽሐፍ ላይ ቢተሳተፉ ደስ ይለኛል። በጣም ነጻና ቀላል ነው። ይህን ነው መጨረሻ ማለት የምፈልገው። ፍጻሜ ላይ ደግሞ እግዚአብሔርን ማመስገን እፈልጋለሁኝ ከብዙ ተግዳሮት ከብዙ አንዳንድ በዚህ ስራ ላይ መቀጠል እንዳልችል አቧራ ከሚያስነሱ ሰዎች ብዙ ከልሎ እዚህ ደረጃ እንድደርስ ስራዬም እንዲያልቅ ትልቅ ሚና የሚጫወተውና ሀሳቡን የሰጠኝ ፈጣሪ እግዚአብሔር ስለሆነ እርሱን ከልቤ ማመስገን እንፈልጋለሁ። በተረፈ እናንተንም እጅግ ከልብ አመሰግናለሁ። እናመሰግናለን እኛውም እዚህ ድረስ መተ ሀሳብን ስላካፈልከን። እንግዲህ መላው ኢትዮጵያን ሀሳባቸውን ይጽፋሉ ብዬ አስባለሁ። ትልቅ ሀሳቡ ምንል መናገር በእኛ በኩል ነው፣ በርታ ቀጥል ነው ምንለው። ከዛ ደግሞ ይህ ነገር ደግሞ አልቆ ጉዞ ደግሞ አልቆ ያኔ ደግሞ በድጋሚ እንግዳችን ነው ደግሞ እንገናኛለን ብያስ ተስፋ አረጋለሁ። እውነት ነው እኔ ተስፋ አረጋለሁ። ወደ ቤተሰቦቻችን፣ እናንተም ቢሆን ቀደም ሲል በነገራችሁ ዌብሳይት ገብታችሁ ሀሳባችሁን መጻፍ ትችላላችሁ። በተለይ ደግሞ የመጻፍ ፍላጎት ኑራችሁ መጻፍ ግን ያልቻላችሁ ማንኛውም ሰው በተለያዩ ርዕሰ ጉዳዮች ላይ እየገባችሁ ትጽፋላችሁ። መጨረሻ ላይ የህዝብ ነው የሚሆን። እናንተም፣ አንቺም፣ ሁላችንም አስተዋጽኦ ያደረግነው መጽሐፍ ነው የሚሆንና ስለዚህ መጻፍ ትችላላችሁ። ለማለት ያክል ነው። ስለመጣ እጅግ አድርገን አመሰግናለሁ።